ስራይንም ስለታውኩኝ መስራት ስላልቻልኩኝ መሄድ አለብኝ። ሁብዬም የለችም ይጅም የለም። ሁብዬ ስለማትፈልገኝ ብሏል። ና ይህ እንግዲህ በጥፋት ላይ ጥፋት እያጠፋክ ነው። አንደኛ አሁንም ናርዲን እየጎተት ይዘክ እየመጣክ ነው። ናርዲ እዛ ቤት መምጣት የለባት ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? ልጅት ቤተሰቦች ሰላማችሁ ይብዛ። ፈጣሪ ሀገራች ኢትዮጵያን ሰላም ያርግልን እያልኩኝ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብኩን ለነባሮች በቅነት መታሸርም ስለምታበረታታችሁኝ፣ ከልባ አመሰግናለሁ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውረን ይሰውራችሁ። እና እንግዲህ የሰሞኑ አነጋጋሪ ውዝግቡ የባለትዳሮቹ የጥንዶቹ የሁለት ልጆች እናት አባት ሊሆኑ እንግዲህ ሁለተኛው ልጅ መንደርደር ላይ ያለ ናሂና ሁብዬ እንግዲህ በናርዲ የተነሳ ተበጣብጠው ነበረ። ያው ብዙ ቪዲዮ እኔም ፍራንክ ነው እያልኩ ሰርቼ ነበረ። ነገሩ አምሮ መጥቷል። አሁን ላይ እንግዲህ ናሂ ወደ አውሮፓ ለመሄድ ዝግጅቴን ጨርሻለው፣ በቅርብ ቀን በረራዬ ይሆናል ብሏል ማለት ነው። እና በጣም ነው ልብ የሚሰብረው። እኔ ለናሂ ማለት መጀመሪያ የምፈልገው ወደ ውጭ በረራ ሳይሆን ውብዬ ጋር ስትሄድ ናርድን ይዘካት አትሂድ። በቃ ናርድን ይዘካት አትሂድ ማለት ነው። እና ማንም ቢሆን በራሱ ጫማ ውስጥ ሆኖ የራሱን ሕመም የሚረዳው ያ ባለቤቱ ነው ማለት ነው። ስለዚህ እኔም ብሆን የማደርገው ነው። ይሄ ጉዳይ አስቡት። እንግዲህ ባላችሁ፣ ወይ የበፊት ቺኩን ወይ የበፊት ኤክሱን ምናምን እንደዚህ እንትን ብሎ ሲመጣ በጣም ይደብራል ማለት ነው። ይቺ ያው ኤክስ ክምላ አይደለችም ባይዘው እንግዲህ ጥሩ የተነሳው በናርዲ ስለሆነ ማለት ነው፣ እና አሁንም እየጎተትካት ይዘክነው እቤት የምትሄድም ማየት አትፈልግም ሁብዬ። ስለዚህ ዘጋት አትሄድ ይሄ ራሱ አንድ ጥፋት ነው። ትናንትና ቪዲዮ ላይ አይታችኋል እየዛተች ነበረ ናርዲ ማለት ነው። ተይ ቆጭሻል፣ ተይ ቆጭሻል። እውነትሽ ነው ወይ ምን ማለት ነው? ይህን አስባችሁታል? ምን ማለት ነው? ናርዲ ራሱ ሁብዬ ላይ እንደዛ የዛተች ለምንድን ነው? ፈልጌዋለሽ ከቅለሽ ስትበይ እንዳያረብሽ ብላታለች ማለት ነው። እና እንግዲህ ሁብዬም መልስ ሰታታለች። ተይ ግን ይቆጭሻል እያለቻት ነው። አስቡት በንዴት ምን እንደሚፈጠር አታቂ። ሁብዬም መረጋጋት አለብሽ ማለት ነው። ናይ ሁብዬ እኮ ገላኛለች፣ ሁብዬ እኮ ገላኛለች። አሁን እኮ ቤት ብንሄድ ከወንድ ጋር ነው የምናያት ብላካል አንተ ሆስፒታል ድረስ እሷ ከሆስፒታል ስገባ ናርዲ እኮ ቤት ውስጥ ነበረች። ያን ቪዲዮ መለስ ብለ ካታየው ወይ ስረሳከው በብስጭት ማለት ነው። እና እንደዚህ ነበረ ውብዬም አንጀቷ ድብን ረር ያለው ለዚያውም ሁለት ነፍስ ሆና ነፍሰ ጥር ሆና ማለት ነው። ይህን አላሰብክም። አንተም ገለካት እንደሄድ፣ አንተም አሁን እሷ ገናኛለች እያልክ ነው ማለት ነው። እና እሷ የአንተ እሷ የተሰማትን ስሜት አንተ እንዲሰማክ ነው አሁን እያረገች ያለችው። እኔ እንደዛ ነው ተረዳሁት እንጂ ሌላ ነገር አይደለም ማለት ነው። እና ደግሞ ገና ከግራም ከቀኝ የሚያው አጨብጫቢ የሆነች ነገር ሲታይ አጨብጫቢ ይበዛል ታውቃላችሁ፣ አጨብጫቢ ይበዛል ማለት ነው። የንትና ዘፈን ትዝ አለኝ የአብዱ ኬሀር ማለት ነው። እና ከጥንት ጀምሮ ያለው ስንመረምረው ጌሾ ብቻ አይደለም አንጎል የሚያዞረው፣ ጭብጨባም ሲበዛ በጣም ነው የሚያሰክረው። አለ አስባቸዋል። አሁንን የተረዳሁት እዚህ ጋ ምንድን ነው ጭብጨባ ከግራ ተቀኝ በስቷል። የናሂም አራጋቢ የሁብዬም አራጋቢዎች አሉ። ስለዚህ ግራ ገብቷቸዋል ማለት ነው እና ሁብዬም በቃሽ አሁን ይቅርታ አድርጊለት። ይቅርታ በላይ ምንም የለም፣ ተቀጧል እሱ። አንቺ የተሰማሽን ስሜት እሱም እንዲሰማው አድርገሻል። ስለዚህ ይበቃል፣ ከዚህ በላይ ማለት ነው። በትዳራችሁ ላይ ሌላ ክፍተት፣ ሌላ ነገር ባትፈጥሩ ቆንጆ ነው ብዬ አስባለሁ ማለት ነው። ሆኖም እንግዲህ ናሂ ለምን ቆረጠ? ለምን ወደ ውጪ ፕሮሰሱን ድጋሜ ጀመረው? እንግዲህ ከአንዴም ሁለቴ ያው ተናግረዋል፣ አይተናል፣ ያን ቪዲዮ ማለት ነውና እንደውም ወደ ካናዳ ሊሄድ ነው ብሎ ሁብዬ በጣም ነበር ያን ቀን ያስደነገጣት እና በቃ እሷም አትሄድም እዚህ ሀገር እኮ ሰርተን መለወጥ ትችላለህ ብላ አስቀርተዋለች። እንግዲህ ያ በትምህርት ነበረ ይሄ ነገር የሆነው። እንግዲህ ከሁብዬ በፊት ፕሮሰስ የተጀመረ ነው። በመሀል ነው የመጣው ማለት ነው። ያኔ ደግሞ ሁለተኛ ልጅ የመጀመሪያ ልጅ ወልደው ስለነበረ ልጄንማ ራሴንም ማሳደግ ያለብኝ እያልሄድም ብር ብቻ መላክ ዋጋ የለውም። የአባትነትም ኃላፊነት አለብኝ አብሬ መሆን አለብኝ፣ መቸገር፣ በደስታም በሀዘንም ብሎ እንግዲህ ቀርቷል ማለት ነው። እና አስቡት፣ አንዳንድ ብር የሚወድ ቢሆን ኖሮ ብር ልክላት አለው ልጆቿን ታሳድግ ብሎ ይሄድ ነበረ። ወይ ወደፊት ሲመቻች አሊያም እኔ ከሶስት አመት በኋላ ተምሬ ስመጣ በቃ የሚባል ነገር አለ አይደል? ግን ና ይሄን አላደረገም እዚህ ጋር ሳላደንቅ አላልፍም ማለት ነው። ሆኖም ግን አሁን ላይ ጥፋት ደግሞ እየበዛ ያለው ሁብዬም ልዑልን ቤት በማምጣቷ ነው። አሁን በጣም ደግሞ በጣም እየተሰማ በጣም የልብ ስብራት እየተሰማ በዛ ነው። ይሄ ነው የማም ነው ቢያንስ ለሁብዬ ብቻ ከምንወግን ለናሂም ውስጥ ነው ለናሂም ጠበቃ እንደሆነ ማለት ነው እና ያንስ በሁለቱም ጎን መናገር አለብን። የእሷን ጉዳት ብቻ አይደለም እሱም ዚጋ እየተጎዳ ነው። እንግዲህ እዚ ጋ አቱካን እያወራው ነበረ። ምንድን ያለው እንዴ ጓደኛ፣ እኔ አንተ ቤት ስንት ስንት ቀን ያደርኩት፣ አንተም እኮ ለእኔ ብለክ እየተሰቃየክ ነው። ቁርስ መሳ፣ እራት ስንት ቀን ይጋበስከኝ። ብዙ ጠውረድ መከራ ኮ እያሳለፍ ነው። ስለዚህ እስከ መቼ አንተም ማስቸገር ብሎታል። ወንድምነት ለመቼ ነው አብሮ አደግነት ለመቼ ነው ማለት ነው። እና ብትበላ አንድ እንጀራ ነው ያው ለአንተ ብሎ አይደለም ወይ? እሱም ቤት ውስጥም ተሆነ የሚሰራው ፋሚሊ ጋርም ተሆነ ከውጭም ደግሞ ታዞ የሚበላው ለራሱ ሲያዝ አብራችሁ ትበላላችሁ ማለት ነው። እኔ ይሄንን እንምለው እና እንግዲህ አንተም ከውብዬ ስለተጣላክ ስራ ክምነት የለብህም ለምን መሰለህ? እዛ ጋር ተውብዬ ተጣላክና የልጅ ኮተት አያቁምም። የልጅ ከንዳንድ ነገር አያቁምም። ድጋሚ ሁለተኛ ልጅ እየመጣ ነው፣ ለዛም ያስፈልጋል ወይ ስለተኮራረፋችሁ ብቻ የልጅ ወጪ አይቀንስልክም ማለት ነው። እሱም በህግም ቢሆን ያው ትከፍላለህ እንግዲህ የምትችለው ማለት ነው። እና ስራ ማቆም የለብክም ስራክን ጠንክረክ መስራት ባይዘ እንግዲህ ሰላም ተሌለ ስራ አይሰራም። ዋናው እቤት ውስጥ ይባልና ትዳር እንግዲህ ምንድን ነው ሰላም ነው ማለት ነው። ነገሮች የሚቀኑት እንደዛ ነው። ያው ስንበሳጭ ወይ በስልክም እኛ አንዳንድ ነገር ስንናገር ኢትዮጵያ ሆነ እንዴት እንደምንበሳጭ ስራው እንደሚያስጠላን እናቀዋለን። ህመሙን ስሜቱን እረዳዋለሁ እኔም ማለት ነው። ሆኖም እንግዲህ ሁለታችሁም ቆም ብላችሁ አስቡ። እኔ ምለው የተጋቡት በቤተክርስቲያን እነኚህ ሰዎች ማለት ነው። እና ለምንድ ነው የነፍስ አባት ይዘግ ሄደግ ውብዬን የማታስጠይቃት? እውነት ይሄ ግርግሩ በቅቶ ይበቃል። ወር ሆናችሁ እኮ ይመስለኛል። ብቻና የነፍስ አባት አላችሁ አደን መቼም፣ በቤተክርስቲያን ስትጋቡ የነፍስ አባት ሳይኖር አትጋቡ መጀመሪያ ማለት ነው። እና ለምንድን የዛችሁ የማትሄዱት? ለምሳሌ የእሷ እናትም አባት አሉ እነሱ ብቻ መጥተው ነበር። ላስብበት ነው ያለችው። ለምንድን ነው የጎረቤት ሽማግሌዎች የማይጨመረው? እንግዲህ የናሂም እናት አለች። እኔ እሷ ላይ ጫና አላረግም። ለምን እዛ ጋር የናሂ አባት፣ እንግዲህ ሁኔታውን እናቃለን፣ አይተናል በቪዲዮ ሰው ስለሚያስፈልገው እሷ እዛ መሆን አትችልም። ቢሆንም አንድ መስዋዕት ከፍላችሁ ይህን ትዳር ማለት